አጀንዳ በማሰባሰብ በምክክር ሂደቱ ንቁ ተሳትፎ በማድረግ ኢትዮጵያን ማስቀጠል ይገባል ሲሉ በአጀንዳ ማሰባሰብ ሂደቱ ላይ እየተሳተፉ ያሉ የኅብረተሰብ ወኪሎች ተናገሩ። የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል ባሕር ዳር ከተማ አጀንዳ የማሰባሰብ ተግባሩን እያካሄደ ይገኛል። ተጨማሪውን ከጌታቸው ገደፋው እንከታተል። የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል አጀንዳ የማሰባሰብ ተግባሩን እያከናወነ ይገኛል። በአጀንዳ ማሰባሰብ ሂደቱ ላይም የተለያዩ የማህበረሰብ ክፍሎች እየተሳተፉ ነው። በአጀንዳ የማሰባሰብ ሂደቱ ግልጽ፣ አካታች፣ አሳታፊና ገለልተኛ በሆነ ሁኔታ በነፃነት ሀሳባቸውን አቅርበው ውይይት እያደረጉ መሆኑን አሚኮ ያነጋግራቸው የውይይቱ ተሳታፊ የማህበረሰብ ክፍሎች ተናግረዋል። ኢትዮጵያ ላይ ሰላም እንዲሰፍንና ህዝቡ ሰላሙን አግኝቶ አምርቶ እንዲጠቀም፣ ነግዶ እንዲጠቀም ተማሪው ተምሮ መድረስ የሚገባው ቦታ እንዲደርስ የሚደረገው እንቅስቃሴ ሁሉ በሰላማዊ መንገድ እንዲሆንና ይቺ ሀገር ወደ ተሻለ አቅጣጫ እንድታመራ የሚያመላክት ነው ተሳታፊውም በንቃት ነው እየተሳተፈ ያለው አጠቃላይ ድባቡ ስታየው እጅግ አሪፍ ማራኪ ሳቢ የሆነ ሁሉንም ማህበረሰብ ያቀፈ እኔ አማርኛ ተናጋሪ ነኝ ኦሮሞኛ ተናጋሪ ወንድሞቼ እህቶቼ ብዙ የምክክር ኮሚሽኑ ላይ ተገኝተዋል። ስለዚህ አንዱ አንዱ የበላይ አንዱ የበታች የሆነበት ነገር እስካሁን በሂደቱ አላየሁም። ስለዚህ የበለጠ እንዳውም ይህንን የበለጠ ምክክር የምናደርግበት ሞራል ጭምር ያለበት ስለሆነ እኔ ራሴ ከመጣሁ ጀምሮ በጣም ደስ ብሎ እየተወያየን ያለንበት ደረጃ ነው። የምክክር ሂደቱ እንደ ክልልም ሆነ እንደ ሀገር የሚስተዋሉ ችግሮችን ለመፍታት ያግዛል የሚል ተስፋ እንዳላቸውም አስተያየት ሰጫዎቹ ገልጸዋል። ስልጣኔ በሌለበት ዘመን ጥንት አባቶቻችን ያቆዩትን ሀገር ዛሬ ላይ በሰለጠነ ትውልድ ችግር ላይ መውደቅ የለባትም ሲሉም አሳስበዋል። በሀገር ላይ ተመሳሳይ አስተሳሰብ ሊኖረን ይገባል፣ ኑ እንመካከር ሲሉም ጥሪ አቅርበዋል። ብልጥ ሰው ከጎረቤቱ ይማራል፣ ሞኝ ሰው ደግሞ ከራሱ ይማራል እንደሚባለው ሁሉ እኛም በጎረቤት አገሮች ላይ ትምህርት ወስደን እነ የመንን እነ ሶሪያ በእንደዛ አይነት ሁኔታ ላይ እንዴት እንደሆኑና እንዴት እንደተጎሳቆሉ እያየን ነውና ሁላችንም ለመመካከር ወደ ዝን እንጣ ነው። ሕዝብ እየተጎዳ ነው። በእርግጥ አማራ ክልል አሁን እንደ እውነት ከሄድን እኔ አማራ ክልል ዜሮ ላይ ነው ያለው። ያንን ለመመለስ ደግሞ ይሄ ምክር ኮሚሽን ኮሚሽን ወሳኝ ነው። ይች ሀገር በሁለት እግሯ ቆማ እንድትቀጥል ጥንት አባቶቻችን ሳይሰለጥኑ በባዶ እግራቸው እየተንቀሳቀሱ እንደ ዛሬ ስልጣኔ በሌለበት ዘመን ያቆዩዋትን ሀገር ዛሬ ላይ ግን የሰለጠነ ትውልድ እያላት ይቺ ሀገር ችግር ውስጥ መግባት የለባትም። መበተን የለብንም እኛ ኢትዮጵያውያኖች፣ አንድነት ነው የምንፈልገው። ይሄ ውስጥ ለውስጥ የምናደርገው ክፍፍል ቀርቶ አንድ ኢትዮጵያን አስበን ተሳስበን ሀገራችንን ማስቀጠል መቻል አለብን። ብዙ ችግር አለብን እኛ ኢትዮጵያውያኖች። የውጭ ወራሪዎችም እኮ ያስቡናል፣ ይመለከቱናል፣ ያተራምሱናል። ያንንም ማገናዘብ አለበት። የምንመካከረው እንደ ኢትዮጵያ ነው የሚሉት አስተያየት ሰጪዎቹ ከሌሎች ሀገራት ተምረን በምክክር ሂደቱ ንቁ ተሳትፎ በማድረግ ኢትዮጵያን እናስቀጥል ሲሉም ተናግረዋል። እኛ ኢትዮጵያዊነትን ነው አስቀድመን የምናስበው የምናየው። ስለዚህ ኢትዮጵያዊነትን እያቀነቀን ሁሉም ወንድማማችነትንና አብሮ መኖርን መሰረት አድርጎ ኢትዮጵያን ለማስቀጠል የሚችልበትን ሁኔታ ተገንዝቦ ለውጥ እንዲመጣ ነው የምንፈልገው። ኢትዮጵያ እየመከረች ነው የሚለው ነገር እኔ በውስጤ የሆነ ነገር የሚስልብኝ ነገር አለ። ሶሪያዎችን ስናይ ከነሱ ተምረን እኛ ኢትዮጵያ ላይ ቁጭ ብለን መመካከር እንዳለብን የሚያሳይ ነገር አለ። ከነሱ አይተን እኛ እርስበርሳችን ከተጣላን እርስ በርሳችን ከተገዳደል ኢትዮጵያ እንደ ኢትዮጵያነቷ የምትቀጥልበት ነገር አለ ብዬ አላምንም። የምክክር ሂደቱ በቀጣዮቹ ቀናትም ተጠናክሮ እንደሚቀጥል ከኮሚሽኑ የተገኘው መረጃ ያመላክታል።